እንኳን ደህና መጣችሁ። በዛሬ ክፍል ቪዲዮዎችን እንግዲህ ሁሌም የሚጠየቁ የኢንትራንስ ኤግዛም ጥያቄዎች ዳይሎግ ሪሌትድ ይሁን ጥያቄዎችን ለመስራት እንሞክራለን። ዳይሎግ እንዴ እንደምንሰራ ቴክኒኩን እናያለን። እንዲሁም ደግሞ በቀላል መንገድ ህጉን ተከትለን ደግሞ ከተሰጡን አራት ምርጫዎች እንዴት በቀላሉ መልሱን እንደምንሰራ ለማየት እንሞክራለን ማለት ነው። ቪዲዮውን ከመጀመሪያ እስከ መጨረሻ ከተከታተላችሁት ለሶስት ወይም ደግሞ ለሁለት ደቂቃ የሚቆይ ቪዲዮ ነው በደንብ እንደምትጠቀምበት ተስፋ አደርጋለሁ። ቀጥታ ወደ ትምህርቱ እንገባለን ማለት ነው። እሺ በጆን እና በአሌክስ መካከል የተደረገ ይለቃለ ጆን ሺ ኦልዌይስ ጋት ቱ ወርክ ኦን ፉድ። ጆን የፈለገው እዚህ ጋር አንድ ሀሳብ ፎርዋርድ አድርጓል። ኦፒኒዮን የፈለገው ከአሌክስ ለምን ምንም ጥያቄ የለም ምንም እንትን የለም። ሺ ኦልዌይስ ጋት ቱ ወርክ ኦን ፉድ። ምን ትላለህ ነው። ሺ ማስት ቢ ቬሪ ሄልቲ ቢ ሺ ማስት ቢ አንሄልቲ ሲ ሺ ማስት ቢ ሬች ዲ ሺ ማስት ቢ ዊክ ኦ አሁን እዚህ ጋር ሪች የሚለው ከዛ ጋር የሚሄድ ጥያቄ አይደለም። ዋይ ሪሊቫንሲ፣ ኮንሲስተንሲ እና ፎርማሊቲ ህጋችን ናቸው ብለናል። ፕሪንሲፕሎች ናቸው ከዚህ በፊት በስራ ናቸው ጥያቄዎች ላይ ወደ መብራራት እንደሞከር ነው ማለት ነው። ሶ ስለ ሪችነስ ዊ አር ናት ቶኪንግ አባውት ወይት ኦር ማኒ። ሶ ሲ ሪሊቫንት ነው። ዲ ሺ ማስ ቢ ዊክ ኦ፣ ዊክ ናት ማለት ነው። ኖ ኢት ካን ጎ ሃንድ ዊዝ ሃንድ ዊዝ ገቨን ስቴትመንት ፍሮም ዘ ኮሚኒኬሽን ጊቨን ኢን ጆንሳይድ ሺ ኦልዌይዝ ጎት ቱ ወርክ ኦን ፉት ብለን ሁሌ እኮ በእግሯ ነው የምትሄደው ብለን እሷ ደካማናት ማለት አልችልም። ፓራዶክስ ነው እዚህ ላይ። ሺ ማስት ቢ ቨሪ ሄልቲ በጣም ጤነኛናት ማለት ነው። ዛት ኢዝ ዘ ቤስት አንሰር። ስለዚህ ይሄ በቀላሉ ትክክለኛ መልስ ይሆናል ማለት ነው። ሺ ማስት ቢ አንሄልዚ የሚለው ያው ከዲ ጋር ተማሳይ ስለሆነ ሊሆን አይችልም። እሺ፣ ዘጠናኛ ጥያቄ ስቱደንት ካን ዩ ቴል ሚ the way to the library።

ሁሉም ህጎች ያሟላ ነው። ስፔሲፊክሊ የጠየቀውን ብቻ መልሷል። ሲ ኢትስ ኤ ፌመስ ላይብራሪ ዊ አር ናት ቶኪንግ አባ ላይብራሪ። ሲ ኢሪሌቫንት ቱ ዘ ኩስቲን አስክድ። ዲ ኢት ቢ ኖ ኦፕን አንቲል 5 ፒ ኤም። ኖ ዊ አር ናት ቶኪንግ አባ ዘ ኦፕኒንግ ኤንድ ዘ ክሎዚንግ ታይም ኦፍ ዘ ላይብራሪ ኢሪሌቫንት ናቸው ማለት ነው። ሶ ፒ ኢዝ ዘ ቤስት አንሰር። ዘጠና አንድ ኤክስ ዊድ ዩ ማይንድ ሃቪንግ ዲነር ዊዝ ሜ። ከእኔ ጋር አራት አብረን ብንሆን ቅር ይልሃል። ዋይ መልሱ ምን መሆን አለበት ነው? ውድ ዩ ማይንድ ብዙ ጊዜ ይጠየቃል። ቅር ይላሃል ለማለት ነው። ሰውየው አዎንታዊ ምላሽ ካለው አይለኝም ብሎ ነው መመለስ ያለበት። ኤ ኦ አይ ላፍ ቱ በት አይ ካንት ኦ ቢሆን ደስ ይል የነበር ነገር ግን አልችልም። ምን ቅር ቢሎ ነው ደስ የሚለው እዚህ ጋር ፖስቲ መሆን የለበትም። ቢ ኖ አይ ውድ ማይንድ ሊሆን አይችልም። ሲ ኦ የስ በት አይ ካንት ሊሆን አይችልም የስ ማለት እዚህ ጋር ቅር ይለኛል ማለት ስለሆን ዲ አም ሶሪ ይቅርታ ዲነር ኢዝ ኖት ማይ ፋውሪ ሚል አሁንም ይሄ ከመንገድ የወጣ ነው። ስለዚህ ትክክለኛ መልሱ የሚሆነው ኤ ነው ማለት ነው። ሶሪ ኦ አይ ውል ላቭ ቱ በት አይ ካንድ ኦ በአደርገው ደስ ይለኝ ነበረ ያው ከእኔ ጋር አት ብንሆን ቅር ይልሃል ወይ ነው። አይ ውል ላቭ ቱ ሚንስ በአደርገው ደስ ይለኝ ነበር ነው በት አይ ካንድ ግን አልችልም የሚለው ትክክለኛ መልስ ነው ማለት ነው። በዚህ መልኩ እንግዲህ ዳይሎግ ጥያቄዎችን በቀላሉ ለመስራት እንሞክራለን ማለት ነው። ማንኛውም ኮመንት ካላችሁ ግልጽ ያልሆነ ማብራሪያ የሚፈልጉ ነገር ካለ እንግዲህ ኮመንት ሴክሽን ላይ ብታስቀምጡልኝ ሞር ፈርዘር ኤክስፕላኔሽን ይዤ ላችሁ እመጣለሁ ማለት ነው። ቪዲዮን ስለተከተላችሁ እጅግ አድርጌ አመሰግናለሁ። ሀቪ ናይስ ታይም፣ ጉድ ላክ። እንኳን እንደገና መጣችሁ። በዛሬ ክፍል ቪዲዮችን እንግዲህ ሁሌም የሚጠየቁ የኢንትራንስ ኤግዛም ጥያቄዎች ዳይሎግ ሪሌት ዲሁን ጥያቄዎችን ለመስራት እንሞክራለን። ዳይሎግ እንዴ እንደምንሰራ ቴክኒኩን እናያለን። እንዲሁም ደግሞ በቀላል መንገድ ህጉን ተከትለን ደግሞ ከተሰጡን አራት ምርጫዎች እንዴት በቀላሉ መልሱን እንደምንሰራ ለማየት እንሞክራለን ማለት ነው። ቪዲዮውን ከመጀመሪያ እስከ መጨረሻ ከተከታተላችሁት ለሶስት ወይም ደግሞ ለሁለት ደቂቃ የሚቆይ ቪዲዮ ነው። በደንብ እንደምትጠቀሙበት ተስፋ አደርጋለሁ። ቀጥታ ወደ ትምህርቱ እንገባለን ማለት ነው። እሺ በጆን እና በአሌክስ መካከል የተደረገ ዳያሎግ ነው። ጆን ሺ አልዌይስ ጋት ወርክ ኦን ፉድ። ጆን የፈለገው እዚህ ጋር አንድ ሀሳብ ፎርዋርድ አድርጓል። ኦፒኒዮን የፈለገው ከአሌክስ ለምን ምንም ጥያቄ የለም፣ ምንም ምንትን የለም። ሺ አልዌይስ ጋት ወርክ ኦን ፉድ ምን ትላለህ ነው። ኤ ሺ ማስ ቢ ቬሪ ሄልቲ፣ ቢ ሺ ማስ ቢ አንሄልቲ፣ ሲ ሺ ማስ ቢ ሪች፣ ዲ ሺ ማስ ቢ ዊክ። ኦ አሁን እዚህ ጋር ሪች የሚለው ከዛ ጋር የሚሄድ ጥያቄ አይደለም። ዋይ ሪሊቫንሲ ኮንሲስተንሲ እና ፎርማሊቲ ህጋችን ናቸው ብለናል። ፕሪንስፕሎች ናቸው ከዚህ በፊት በሰራናቸው ጥያቄዎች ላይ ወደ መብራት እንደሞክር ነው ማለት ነው። ስለ ሪችነስ ናት ቶኪንግ አባውት ዌልዝ ኦር ማኒ፣ ሲ ሪሊቫንት ነው ዲ ሺ ማስ ቢ ዊክ ዊክ ናት ማለት ነው ኖ ት ካን ጎ ን ገን ስቴትመንት ሮም ኮሚኒኬሽን ን ጆን ሳይድ ሺ ኦልዌዝ ጎስ ቱ ወርክ ኦን ፉት ብለን ሁሌ እኮ በግራ ነው የምትሄደው ብለን እሷ ደካማናት ማለት አልችልም። ፓራዶክስ ነው። እዚህ ይ ላይ ሽማስ ቢቬሪ ሄልቲ በጣም ጤነኛናት ማለት ነው። ዛዲዝ ዘ ቤስት አንስር። ስለዚህ ይሄ በቀላሉ ትክክለኛ መልስ ይሆናል ማለት ነው። ሽመስ ቢያን ሄልዚ የሚለ ያው ከዲገር ተማሳይ ስለሆነ ሊሆን አይችልም። እሺ ዘጠናኛ ጥያቄ ስቱደንት ካን ዩ ቴል ሚ ዘ ወይ ቱ ዘ ላይብራሪ። ዚስ ኢዝ ዘ ወይ ሃው ቱ አስክ ዲሬክሽን ዳይሬክሽን እንዴት እንደምንጠይቅ ነው። ሶ ላይብሬሪያን እዚህ ጋር ትክክለኛ ዳይሬክሽኑን ሬስፖንስ ማድረግ አለባት ማለት ነው። ኤ ኢትስ ኤ ኪሎሜትር ዌይ ይሄ ጀነራል ነው መልስ አይችልም። ቢ ፈርስት ጎ ቱ ስትሬት ቱ ዘ ኦፊስ ዘን ተርን ቱ ዘ ራይት። ዚስ ኢዝ ስፔሲፊክ ዋን ቱ ሪሊቫንት ቱ ዘ ኳስቸን አስክድ ኤን ኮንሲስተንት ኢቨን ፎርማል፣ ሁሉም ህጎች ያሟላ ነው

መልሱ ምን መሆን አለበት ነው። ውድ ዩ ማይንድ ብዙ ጊዜ ይጠየቃል። ቅር ይልሃል ለማለት ነው። ሰውየው አውንታዊ ምላሽ ካለው አይለኝም ብሎ ነው መመለስ ያለበት። ኤ ኦ አይ ላፕ ቱ በ አይ ካንት ኦ፣ ቢሆን ደስ ይል ነበር፣ ነገር ግን አልችልም። ምን ቅር ብሎ ነው ደስ የሚለው እዚህ ጋር ፖዚቲቭ መሆን የለበትም። ቢ ኖ አይ ውድ ማይንድ ሊሆን አይችልም። ሲ ኦ የስ በ አይ ካንት ሊሆን አይችልም። የስ ማለት እዚህ ጋር ቅር ይለኛል ማለት ስለሆነ፣ ዲ አም ሶሪ ይቅርታ ዲነር ኢዝ ኖት ማይ ፋውራይት ሚል፣ አሁንም ይሄ ከመንገድ የወጣ ነው። ስለዚህ ትክክለኛ መልሱ የሚሆነው ኤ ነው ማለት ነው። ሶሪ ኦ አይ ውድ ላቭ ቱ በት አይ ካንድ ኦ በአደርገው ደስ ይለኝ ነበረ። ያው ከእኔ ጋር አራት በሆነውን ቅር ይለሃል ወይ ነው። አይ ውድ ላቭ ቱ ሚንስ በአደርገው ደስ ይለኝ ነበር ነው። በት አይ ካንድ ግን አልችልም የሚለው ትክክለኛ መልስ ነው ማለት ነው። በዚህ መልኩ እንግዲህ ዳይሎግ ጥያቄዎችን በቀላሉ ለመስራት እንሞክራለን ማለት ነው። ማንኛውም ኮመንት ካላችሁ፣ ግልጽ ያልሆነ ማብራሪያ የሚፈልጉ ነገር ካለ እንግዲህ ኮመንት ሴክሽን ላይ ብታስቀምጡልኝ ሞር ፈርዘር ኤክስፕላኔሽን ይዤ ላችሁ እመጣለሁ ማለት ነው። ቪዲዮን ስለተከታተላችሁ እጅግ ጋርጌ አመሰግናለሁ። ሀቭ ኤ ናይስ ታይም፣ ጉድ ላክ። እንኳን ደና መጣችሁ። በዛሬ ክፍል ቪዲዮዋችን እንግዲህ ሁሌም የሚጠየቁ የኢንትራንስ ኤግዛም ጥያቄዎች ዳይሎግ ሪሌትድ ሆኑ ጥያቄዎችን ለመስራት እንሞክራለን። ዳይሎግ ዳያሎግ እንዴት እንደመስራት ቴክኒኩን እናያለን እንዲሁም ደግሞ